ጥያቄ ያላችሁበት ይሁን የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ መረጃዎችን አድርሳችኋለሁ። ሀገራዊ አንድነትን በማጎልበት የቀጠናውን የደህንነት ስጋት በጋራ መፍታትና የመፍትሄ አቅጣጫ ማስቀመጥ እንደሚገባ ተገለጸ። በመከላከያ ዋር ኮሌጅ በተዘጋጀው የውይይት መድረክ ላይ በክብር እንግድነት እየተገኙትና የውይይት መነሻ ሀሳብ ያቀረቡት በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገው ሀገራዊ ደህንነትን የበለጠ በማጎልበት የቀጠናውን የደህንነት ስጋት በጋራ መፍታትና የመፍትሄ አቅጣጫ ማስቀመጥ እንደሚገባም ገልጸዋል። የውጭ ተጽዕኖን ቋቋም የሚቻለው ሀገራዊ አንድነትን በመፍጠር ብሎም የኢትዮጵያን ሀገረ መንግስት በማጽናትና የውስጥ ችግሮችን ተነጋግሮ በጋራ መፍታት ሲቻል እንደሆነም ተመላክቷል። የመድረኩ አወያይ የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጄኔራል ጥጋቡ ይልማ በበኩላቸው የኢትዮጵያን ብሔራዊ ፍላጎት ለማስጠበቅ ብሔራዊ አቅሞችን ማሳደግና መደገፍ እንደሚገባ ጠቁመው ዘመኑ የሚጠይቀውን የውጊያ ቴክኖሎጂ በማስታጠቅ ሁለንተናዊ ብቃቱ የተረጋገጠ ሰራዊት ኢትዮጵያ መገንባት መቻሏንም ተናግረዋል የውይይቱ ተሳታፊዎች በኢትዮጵያ ታሪካዊ ጠላቶች አሰባሳቢነት ቀጠናውን ለማተራመስ የሚራወጡ ኃይሎችን ለመመከትና የአፍሪካ ቀንድን ሰላምና ደህንነት ለማስከበር የአካባቢው ሀገራት በትብብር መስራት እንዳለባቸውም ተነስቷል። የምሁራኑን ተሳትፎ በማጉላት የቀጠናውን የሰላምና ደህንነት ስጋቶች መከታተል በጥናትና ምርምር በመደገፍ የመፍትሄ ሀሳብ ማቅረብ እንደሚገባም በመድረኩ ተገልጿል። ኢትዮጵያ ብሔራዊ የደህንነት ተቋማትን በአስተማማኝ ሁኔታ ገንብታለች ሲሉ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ዶክተር ቀናአ ያደታ አስታወቀው። በውስብስብ የዓለም አቀፋዊና ቀጠናዊ የደህንነት አውድ ውስጥ የኢትዮጵያን ብሔራዊ ደህንነት ማረጋገጥ በሚል መሪ ሀሳብ በመከላከያ ዋር ኮሌጅ ሰፊ ውይይት ተካሂዷል። የመከላከያ ዋር ኮሌጅ ባዘጋጀውና ብሔራዊ ደህንነት ማረጋገጥ በሚያስችለው መሰረት የውይይት መድረኩ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ዶክተር ዲማ ነገውም የጠቅላይ ሚኒስትሩ ብሔራዊ ደህንነት አማካሪ የተከበሩ ዶክተር ቀነአ ያድታ፣ የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጀነራል ጥጋቡ ይልማ በክብር እንግድነት እየተገኙ ሲሆን ጀነራል መኮንኖች፣ የዋር ኮሌጅ አመራሮች እና ባለድርሻ አካላትም የውይይቱ ተሳታፊ ሆነዋል። የውይይቱም መነሻ ሀሳብ ያቀረቡት የጠቅላይ ሚኒስትሩ የደህንነት አማካሪ ዶክተር ቀነአ ያድታ የአፍሪካ ቀንድ አካባቢ ሀያላት ትከሻ ለትከሻ የሚገፋፉበት ቀጠና በመሆኑ የቀጠናውን የደህንነት ስጋቶች በትኩረት መከታተል እንደሚገባም አመላክተዋል። ኢትዮጵያ የብሔራዊ የደህንነት ተቋማትን በአስተማማኝ ሁኔታ መገንባቷን የገለጹት ዶክተር ቀንዓ ያደታ የሀገርን ደህንነት ለማስጠበቅ የጎረቤት ሀገሮችንና የዓለም አሁናዊ ሁኔታን መረዳት እንደሚያስፈልግም አስገንዝበዋል። የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጄኔራል ጥጋቦ ይልማ በበኩላቸው ብሔራዊ ደህንነትን በጋራና ና በትብብር መንፈስ ማጠናከር እንደሚገባ ገልጸው ይህንኑ ለማጉላትም በዘርፉ የሚቀርቡ የውይይት መነሻ ሀሳቦችና ጥናታዊ ጽሑፎች ወሳኝ ሚና እንዳላቸውም ተናግረዋል። የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጄኔራል ቡል ታደሰ ኮሌጁ በቀጠናው የሚስተዋሉ የደህንነት ጉዳዮችን ክትትል በማድረግ እና በማጥናት ለሀገራችን ብሔራዊ ጥቅም ሰፋፊ ስራዎች እያከናወነ እንደሚገኝም ገልጸዋል። ሀገራችን ኢትዮጵያ ለደቡብ ኮሪያ ነጻነት የከፈለችውን መስዋዕትነት ታሪክ እንደማይዘነጋው ተገለጸ። በደቡብ ሱዳን ሴክተር ኢስት የተሰማራው የሀያኛ ሞተራይዝድ ሰላም አስከባሪ ሻለቃና የደቡብ ኮሪያ ሪፐብሊክ ወታደራዊ ኢንጂነሪንግ ኩባንያ ሰባ አራተኛውን የደቡብ ኮሪያን የነጻነት ቀን በጋራ አክብረዋል። በወቅቱ የተገኙት የደቡብ ኮሪያ ሪፐብሊክ ወታደራዊ ኢንጂነሪንግ ኩባንያ አዛዥ ኮሎኔል ባያንግ ጉክ ጎዋን የኢትዮጵያ ሰላም አስከባሪ ሰራዊት ለኮሪያ ነጻነት የከፈለውን መስዋዕትነት መቼም የማይዘነጋውና ለትውልድ የሚተላለፍ ድንቅ ታሪክ ነው። በደቡብ ኮሪያ ዘንድም ትልቅ ቦታ አለው በማለት ተናግረዋል። ከዛሬ ሰባ አራት ዓመት በፊት የደቡብ ኮሪያን ነጻነት ለማስጠበቅ በተከፈለው መስዋዕትነት ሁለቱ ሀገራት የጀመሩት ወዳጅነት አሁን ላይ በሁሉም ዘርፍ ይበልጥ ተጠናክሮ መቀጠሉን የተናገሩት ኮሎኔል ባያንግ ጉክ ኩዋን በዚህም እኛ ኮሪያውያን የድል በዓላችንን ስናከብር ምንጊዜም ኢትዮጵያውያን የከፈሉልንን አኩሪ መስዋዕትነት በመዘከር ጭምር ነው በማለት ገልጸዋል። የሀያኛ ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ሰጥያራጌ በበኩላቸው ለዘመናት የዘለቀውን መልካም ግንኙነት ይበልጥ በማጠናከር በሚኖረን በሰላም ማስከበር የአብሮነት ቆይታ ዋነኛ ተልኳችንን መሰረት በማድረግና ባገኘነው አጋጣሚ የሁለቱ ሀገራት መልካም ወዳጅነት በሚያጠናክር ጉዳዮች ላይ በጋራ እንሰራለንም ብለዋል። አሁን ላይ ያለው የኢትዮጵያ መከላከያ ሰራዊት የትላንቱን ታሪክ ሳይዘነጋ የሚያስቀጥልና ለዓለም ሰላም መስፈን በቁርጠኝነት እየሰራ መገኘቱን የተናገሩት ኮሎኔል ሰጥዬ አራጌ በሴክተር ኢስት ከሚገኘው የኮሪያ ሪፐብሊክ ወታደራዊ ኢንጂነሪንግ ኩባንያ ጋር በይበልጥ አንድ በሚያደርጉን ጉዳዮች ላይ በ ጋራ በመስራት ተደማሪ የሚሆኑ መልካም ውጤቶችን ለማምጣት ጥረት እናደርጋለንም ነው ያሉት። በእለቱ የሁለቱ ሀገራት ታሪካዊ ግንኙነትን የሚዳስስ ዘጋቢ ፊልም ጽሁፍና ሙዚቃዊ ድራማ የቀረበ ሲሆን የስጦታ ልውውጥም ተደርጓል። የዩቲዩብ ቻናላችን ተከታታዮች፣ ወቅታዊ መረጃዎቻችን የተከታተላችሁት ነበሩ። ፈጣንና ወቅታዊ ሰራዊታችንን የተመለከቱ መረጃዎች እንዲደርሳችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። በያላችሁበት መልካም ጊዜ ይሆንላችሁ።